ሰላም፣ ሰላም እንዴት ናችሁ? ውድ የሀገሬ ልጆች ሰላም ናችሁ? በእያላችሁ በሰላማችሁ ብዝት ይበልልኝ። ዛሬ በጣም ተደስተናል። እግዚአብሔር ይመስገን። እንኳን ደስ አላችሁ፣ እንኳን ደስ አለን። በጣም ነው የተደሰትኩት። የሁላችሁም ደስ እንዳላችሁ ይገባኛል። ዛሬ ፍጹም አስደሰተን። እግዚአብሔር ይስጠው፣ እግዚአብሔር ይባርከው። በጣም መልካም ቀን ነው ያደረገልን፣ ምሽቴን ያሳመረው ማለት እችላለሁ። እኔ ትናንትና በጣም ተስፋ ቆርጬ ነበረ። በቃ አሁንም ያራዝሙታል። በቃ እኔ ዛሬ ምንም ነገር ማላይም አልመለከትም። ዛሬም ያው እንደማመጡት ብዬ ነበረ፣ ግን አንድ ነገር አድርጌ ነበር። እንኳን አደረኩት ያንን ነገር። ዛሬ መርስ ሰጡን ማለት ነው። ጥሩ ነው። ዛሬ አመጣጣቸው ደስ ይላል። ሁላችሁም እንደተደሰታችሁ ተስፋ አደርጋለሁ። ያው እንግዲህ የሰደባችኋት ይችን ትንሽ ልጅ የተናገራችኋት ከልጅነቷ ጀምሮ የምናውቃትን ብዙ ነገር ያስተማረችንን ብሩክም፣ ማንኛውም ሰው የመሰከረላት ብሩክ፣ የሚወዳት ብሩክ፣ የሚያፈቅራት ብሩክ፣ የሚሳሳላትን ይችን ትንሽዬ ልጅ ብዙዎቻችሁ ኮሜንት ላይ ሰሞኑን በጣም ነው የሰደባችኋት፣ በጣም ነው የተናገራችኋት። ምን ያህል ሚዲያ ላይ መታ ይሄንን ስታይ ሚዲያ ላይ መምጣት እንደሚያስጠላት ስላልገባችሁ ምክንያቱም ችላችኋለች። ብዙዎቻችሁ እኔ እንጃ። እሷ ፕራንክ ባደረገች ቁጥር ብዙ ጊዜ የምትሰራው በእርግጥ በጣም ከባድ ፕራንክ ነው፣ ያው ሰውን ለማሳመን ነው። ብዙዎቻችሁ ግን ትሰድባታላችሁ፣ ለምን እንደሆነ አላውቅም። እንግዲህ ፕራንክ ብለው እነሱ ደግሞ መጥተው ውስጥ የሚነግሩን ነገ ተነጉዳ እንጠብቃለን። ሀይምዬ ይህንን ስራ ሰርታለች ብለን እኛ እናስብም፣ እንደዚህ ነገር ታደርጋለች ብለን በፍጹም አንጠረጥራት፣ ራሳችንን ለእሷ አሳልፈን እንሰጣለን ብታደርገውም ዛሬ ዝም ብላ መንገድ ላይ የተዋወቀችውን ሰው ወይም ደግሞ ስልክ ደውሎላት ተወድሻለሁ አፈቅርሻለሁ ያላትን ሰው በየትኛው ሰዓት ሳናግራው ነው ሽታናግረው መንገድ ላይ ተንበርክኮ ቀለበት ላድርግልሽ ሲላት የምትቀበለው ሀይሚዬ ነች። በዛው ሀይሚ በየትኛው ሰዓት ብሩክና ሃይሚ እኮ አብረው የሚውሉ ልጆች ናቸው። አብረው ብዙ ጊዜያቸውን የሚያሳልፉ ልጆች ናቸው። በየትኛው ሰዓት ነው እስከዚህ ነገር ድረስ የምትደርሰው ብለን እንላለን። እኔ ፈርቻለሁ። የፈራሁት ግን እኔ የፈራ ነው እኛ የፈራ ነው። ምንድን ነው ፕራንኩ በረዘመ ቁጥር አንደኛ ብዙዎቻችን እየተጨነቀ ነው፣ ብዙዎች ልብ እየተሰበረ ነበር። ሁለተኛ ነገር ደግሞ በመጀመሪያ ደረጃ አልበለው እንጂ እኔ ብሩክን ነው የፈራሁት። በቃ ምክንያቱም በከባዱ ነው የመጣችው እንግዲህ ቀለበት አድርጌያለሁኝ ያደረግኩት በሰው ፊት ተሰብስቦ ስለጠየቀኝ ነው። ተንበርክኮ እንደውበ ነበር። ከአምስት ወር በፊት እኔ እንደዚህ አልጠበኩም። እንደዚህ አይነት ነገር ይከሰትብኛል ብዬ አልጠበኩም ጨርሰናል። ይሄን ነገር ዘግቼው ነበር። አሁን የመጣው ለአሁን እንደምን እንደመጣ አላቅም ብላ ነው የመጣችው። እንግዲህ ማንኛውም ወንድ ቢሆን እንደዚህ ስትባል ምን አይነት ስሜት ነው የሚሰማው ብለን እናስብ እስኪ። በጣም ከባድ ነው ለበሩክ ስለዚህ በዚህ ሁኔታ ውስጥ እያሉ ብሩክ ምን አይነት ውሳኔ ይወስናል? ምን አይነት ነገር ውስጥ ነው የሚገባው የሚለው ነገር ነው ያስደነገጠኝ። ይሄ ነገር ወዴት ነው የሚያመራው? ልጁን ደግሞ ሳየው የሚያወራው እግዚአብሔርን፣ ማርያምን እያለ በስነስርዓት የሚያወራው ያ ራሱ ብሩክን ሊያሳምነው ይችላል። ግን የሰፈራቸው ልጅ ነው። ልጁን እንግዲህ ስናየው በተለያየ መንገድ ፕራንክ አድርጓል እና እንግዲህ ዛሬ በእርግጥ ፍጹም እግዚአብሔር ይስጠው አሳረፈን። የሁላችንም ጥያቄን የመለሰልን ልባችንን አሳርፎታል። አሁን እንግዲህ እነሱ ያው ሁሉም ብዙ መጠየቅሽ ጥያቄዎች አሉ ማናገርሽ ነገር አለ ብሎኛል። እሷ ደግሞ ለሁሉም ጥያቄዎች መልስ ታገኛለ ብለዋል ብለዋለች። ደስ ይላል። መነጋገር ጥሩ ነው መፍትሄ አለው። ከመወያየት ከመነጋገር ብዙ ጊዜ መፍትሄ እናገኛለን። መልካም ስለሆነ ደስ ብሎኛል። ቀሪ ዘመናቸውን እግዚአብሔር መልካም ያደርግላቸው። ግን እሷን አለ ስም ሰጥታችሁ በጣም የሰደባችኋት እኔ ጋር ሁሉ አንድ ሁለት ሰው አይቻለሁኝ፣ የተከራከሩኝ እንዴት ለእሷ ታግዣለሽ አይነት አነጋገር ነው እንዴት አሷን አትናገሪያትም ብሩክን በፊት የሰራውን ፕራንክ አስር እየደጋገምሽ እያወራሽ እሱን በሌላ ስሙን እንዲነሳ አታድርጊ አይነት ንግግር ተናግራችሁኛል። እሷ ኮሜንት ስር ደግሞ እነሱ የሚሰሩት ቪዲዮ ስር ኮሜንት በጣም በስድብ ያጥረገረጋችኋ ሰዎች አላችሁ። እንግዲህ ዛሬ ፈሩ። ያው ብሩክ የሀይሚ ነው፣ ሀይሚ ደግሞ የብሩክ ነች። ማንም የሚለያቸው የለም። እነሱ አይለያዩም። የሚያስተሳስራቸው ትልቅ የሆነ ፍቅር አለ በመሀላቸው እውነተኛ ፍቅር አለ። እውነተኛ ፍቅር ዳዝናት ላስት መጨረሻ የሌለው ፍቅር አላቸው። እግዚአብሔር ያጣመረውን ደግሞ ማንም አይለይም። ግን የተሳደባችሁበትን ስድብ ልክ እኛ ስህተት ሠርተን እንደማናቅ በህይወታችን ዘመን አንዳንድ ሰዎች የምትመስሉት ምንድን ነው? በህይወታችሁ ዘመን ስትኖሩ ምንም አይነት ስህተት የሰራችሁ አትመስሉ፣ በሰው ላይ ስትፈርዱ እንዴ ስንት ስህተታችንን፣ ስንት በደላችንን፣ ስንት ኃጢአታችንን ይቅር ብሎን ትልቁ እግዚአብሔር በዙፋኑ ያለ እሱ ትልቅ እግዚአብሔር ይቅር ብሎን በህይወት የምንኖር ሰዎች እኮ እና እንዴት ስህተት እንዳልሰራ ሰው እሷ ወደ ሌላ ነገር ውስጥ ገባዋል፣ አለችም በቃ ሲምፕል አርጋን የተናገረችው፣ በቃ እኔ ያላወቅኩኝም ያወራ ነበር፣ ግን እንደማልፈልገው ነግረው ነበር። ሁልጊዜ በስልክ እናወራ ነበረ፣ ወደዚህ ደረጃ ይደርሳል ብዬ አላሰብኩኝም። ተንበርክኮ በሰዎች በጓደኞቹ ፊት ቀለበት ሊያደርግ ፈለገ። እኔ ደግሞ ጓደኞቹ እንዳላሳፍረው ብዬ አደርጉ፣ ግን ምንም እንደሌለኝ እንደማልፈልገው ነግሬዋለሁ እና ጨርሻለሁ። ከአምስት ወር በኋላ ተመልሶ መጥቶ አሁን ህይወቴን ሊበጠብጥ ነው ያለችው። እሱንም ደግሞ እኮ እሷ የተደረገን ነገር አይደለም ያወራችው፣ ያው እሷ ሰዎችን ለማሳመን የተጠቀመችበት መንገድ ነው። ምንም በማናውቀው ነገር ግን እኛ በተለያየ አቅጣጫ ልጅቷን በጣም ተናገርናት። በጣም ብዙ ትምህርት ልታስተምረን ያየችውን ነገሮች ስላሉ፣ ለምሳሌ አሁን ስለ ቀለበት ተናግራለች። ቀለበት ማለት ልብ ነው። ቀለበት ስላጠለቅልኝ አንተ ለአንተ ልሆን አልችልም። እኔ ዝም ብዬን ያጠለቅኩት፣ ምክንያቱም ብዙዎቻችን ቀለበት ቀለበት የምንለው ለሱ መልስ ለመስጠት ነው። እንግዲህ የመጣችው ችልች ብለን የምናስበው ትምህርት ምን ተገኘበት ስንል ምክንያቱም የቀለበት ትርጉም እንደሌለው ወርውራ ሁሉ አሳይተዋለች። ምክንያቱም ልቤ አንተ ጋር አይደለም ያለው እኔ ያንተ መሆን አልችልም። ያንተ ባልሆነው ነገር ላይ ዝም ብለህ አትታገል ነው ያለችው። በቃ እዚህ ከልጁ ጋር የለም እንደውም ትናንት ምንድን ነው ያለችው? በጣም ያሳዘነ ብሩኬን አጥቼ መኖር አልችልም። በቃ ከእሱ ጋር አስታርቀኝ ብላ ሰዓት ፈልግ እሱን ደውላ ስልኬን አያነሳልኝም እባክህን ወደ ነበረበት ቦታ ልትመልስ የምትችለው አንተ የጓደኞችን የጓደኞችንም ስልክ ካያነሳም በእኔ የተነሳ የኔንም ስልክ ካያነሳም ብላ እንዲሁም አንድ ነገር ቢያደርጋት ራሷን ሰውታ መጣች። እንግዲህ እውነት እንኳን ነው ብለን ብንቀበል እሷ ትምህርት ልሰጠን ነው። ምንም እንደማታ ይሄን እንደማታደርግ ብዙዎቻችሁ ታውቃላችሁ። በየትኛው ጊዜ በየትኛው አጋጣሚ ኔ የምታደርገው እኔ እሷ ተጠራጥሬያት እኮ አደለም የፈራሁት በፊትም የፈራሁት እኔ እሱ ሌላ እርምጃ ውስጥና። እንደ በየቀኑ ጭቅጭቅና በጥብጥ የሆነ ዘመናቸው እንዳያልቅ ስለፈለኩ በቃ በዚህ መሃል ደግሞ የተለያዩ ጠላት እጅ ይገባል ብዬ ነው። የተለያዩ እሱን የሚፈልጉ እሷን የሚፈልጉ ጣልቃ ገብተው የነበራቸውን ፍቅር ያበላሹባቸዋል ብዬ ነው የፈራሁት እንጂ እሷን በሌላ ጠርጥሬ አይደለም። ሌላው ደግሞ ሊያስተምረን የሚያስፈልገው ነገር የገባኝ ነገር ምንድነው? አሁን ላሉ ወጣቶች እንግዲህ አዲስ ተጋቢዎች፣ አዲስ እጮኛሞች የሚሆኑ አዲስ ፍቅረኛሞች የሚሆኑ ጓደኛ ትሆኑና ወደ ፍቅር ይሄዳል አይደል? አንዳንዴ እንደ ወደዛ ይሄዳል። ጓደኛ ሆናችሁ ልክ ወደ ፍቅር ስትገቡ፣ በጓደኝነት በፊት ያሳለፋችሁትን ምንም ነገር ይሁን ሳትደብቁ ፍቅረኛ ለምትሉ ሰው ንገሩት በቃ። ምክንያቱም የደበቃችሁት ወይም ያልቋጫችሁት ነገር ካለ በአናቱ መጥቶ የሆነ ነገር ውስጥ ስትገቡ አናት ላይ መጥቶ ህይወታችሁን ይበጠብጠዋል። ይሄ ራሱ ትልቅ ትምህርት ነው። ይሄንን ምክንያቱም የሆነ ህይወት እኮ ይኖራል አላለል ሁላችንም የሆነ ነገር አለ። የሆነ የሚያስቸግረን ሰው ሊኖር ይችላል። የሆነ ቤተሰብ ምንም ቢሆን ፍቅረኛ ነው በቃ ከኔ በጣም ሞድ ማፈቅረው ሰው ነው ካላችሁ፣ ያሳለፋችሁት ነገር ያልተቋጨ ነገር ቢኖራችሁ የትኛውንም ነገር ሳትደብቁ ለፍቅረኛችሁ መናገር ነው። አሁን ለምሳሌ አንዳንዴ በሚዲያ እናያለን፣ በተለያየ በሰዎችን በሰፈር የምንሰማለን። ፍቅረኛዎች ባልና ሚስቶች የሆኑና በልጅነቱ ወይ ልጅ ወልዱ ወይ እሷ ደግሞ በልጅነቷ አጋጣሚ ልጅ ተወልድና ትደብቃለች። ያ ወይ አድጋ ሄዶ ያድጋል ወይ ሌላ ጋር ያጋጠምኝ ነገር ስላለ ነው። በሰይወት ያድግና በኋላ ልጅ የለኝም ብለሽ ገብተሽ በኋላ ያ ልጅ አድጎ በሆነ ምክንያት በሆነ ምክንያት ያ ልጅ ያውቃል፣ ይመጣል እኔ ጎረቤት ገጥሞኛል። በእውነት ምንም ሳትናገር ከእሱ ጋር ጀምራ እሷን ለማጥቃት የሚፈልግ ሰው ሄዶ ለሱ ነገር ግን እሱ ስለሚወዳት በቃ እኔ ከነ ልጇ እቀበላታለሁ አለዋል እንጂ። እና እንደዚህ አይነት ነገሮች በሕይወት ውስጥ ይፈጠራሉ። ስለዚህ አስቀድመን ሁሉንም ነገር እናገር ላለው ስላበረታታችሁኝ፣ አይዞች ስላላችሁኝ፣ ከኔ ጋር ስለነበራችሁ አመሰግናችኋለሁ። ሁላችሁንም ተባረኩልኝ።